ሀይሚ ግን በጣም ነው ያሳዘነች፣ ማለት ነው። ቤተሰብ ለምን ትላላችሁ? በቃ ለፕራንክም ቢሆን ለምንም ቢሆን አስባችሁታል? ይህ ሁሉ ኮሜንት፣ ዛቻ፣ ስድብ ደርሶባት ማንነቷ ተንቆ ያልሆን ያልሆነ ስም ተሰጥቷት ማለት ነው እና ብሩክም አጠገቧ የለም። ብሩክም ከህይወቴ ውጭ ብሏታል። ትንሽ ያው ዳኒ ነው። ዳኒ ደግሞ ታቁታላችሁ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን። ሁሉ ሰላም ሁሉ መልካም። እኔ አለሁ እግዚአብሔር ይመስገን ማለት ነው። እና ቤተሰብ ይሁላችሁ፣ ይህ ሁሉ ነገር እኮ ሀይሚ ይቅርታ ብትጠይቅ መጀመሪያ ጊዜ ያው የመጀመሪያ ጊዜ ሰው ይሳሳታል ያጠፋል ምናምን ማለት ነው። ግን እንደ ትዕግስተኛ ሰውን አንዱ ለቀን አይተው እንኳን ይቅርታ ብትጠይቅ ኖሮ ይሄ ሁሉ ውዝንብኝና ጣጣ ባልተፈጠረ። ባልንም ባል መጣ ነበረ ማለት ነው። ሲቀጥል ትናንት አይታችኋል፣ ዳን የተናገረበት ሁኔታ ማለት ነው። እኔ ለሀይሜ ያስፈልጋት አለው። ሃይሜን ባወኳት ባጭር ነገር ውስጥ በጣም ጥሩ ልጅ ናት፣ በጣም አውቂያት አለው እስከ ማለት ድረስ ነበረ ሲያወራ የነበረው ማለት ነው። እና ከብሩቅ ጋር ራሱ እስከ መጣላት ድረስ ነው። እና ብሩቅ አስባችሁታል። አሁን ድረስ ራሱ ከእሷ ህይወት ውጣ ወጣ ወጣ ወጣ ውጣ እያለው ነው ማለት ነውና ትናንት እንኳን ሀይሚ እንደዛ እንኳን አይተሽ በትረጅ ምን ያለበት ብሩክስ ለምንድነው ነው ቃልክ የማታከብረው አደራ ማለት እኮ ማለት ነው በፕራንክ መሆን እኮ በፕራንክ ይሆን በምንም ይሆን አደራውን አለማጠፍ ነው እናንተ እኮ ለቅልም ብላችሁ ሀይሚን ሰድ በካል ውጪልኝ አመናጭቀካል ውጪ እያልክ ስታወራ ነበረ መለከተኝም ማለት ነውና ለምን ይሄን ያለ መሆን ሳስፈለገ? አንተ ከእሷ ተሽለህ ለምንድን ነው የማትገኘው? የእውነት ብሩኬ ማለት ነው እና የእውነት እኔ ያሳዘነችኝ ማለት ነው። በቃ ብርብር ብሏት ያለውን ነገር አይታችኋል። በቃ እኔ እንጃ። እኔ ደስ ያለ ደስ እያለ ያለ ያለ ነገር እየተሰማኝ አይደለም ማለት ነው። ለምን እንደሆነ ታውቃላችሁ? በቃ አሁን እየሄዱበት ያለው መንገድ በጣም እያስጠላል። በጣም እኔ ለዘም በአጭር እያልቃል ብዬ ነበረ ማለት ነው፣ ግን በጣም አሰፉት ገባቸኋለት አሁን ደግሞ ታዲያ ከዳኒ ጋር ፍቅረኛ ሆነ ምናም ትመጣላችሁ ለማየት ያውቃችሁ ማለት ነው። ለምን ታውቃላችሁ? ያው ትናንት ዳኒ በጣም በኮንፊደንስ ነበረ ሲያወራ የነበረው ማለት ነው። እኔ በቃ ውጣ ከሀይሚ ስለ ሀይሚ ይመለከተኛል ማለት እንደ ጠበቃ ኃላፊነት እንደተሰጡ አይነት ሆኑ ነበረ ሲያወራ የነበረው ዳኒ ማለት ነው እና ይህን ያህል ድረስ በመቀራረብ አሁን ብሩክ ከምንም በላይ ብሩክ ደግሞ በጣም እንዲጠላጠል ያደረገው ዳኒ ሀይሚ ዳኒ ቤት በሚሄዷ ነው። ሀይሚ ደግሞ ዳኒ ጋር ሄደችው ለብሩክ ብላ ነበረ ማለት ነው እና አሁን ላይ ክሱን ሳይተዋ አይቀርም መሰለኝ ዳኒ ማለት ነው እና ለምን ትናንት ኦልሬዲ ስራ ስለ ክስ ምናምን አላወሩም። ጀስት ከሀይሚ ራቅ ምናምን ፍጺም ለመግባት ሞክሮ ለማስታረቅ ሞክሮ ነበረ እና በዛ በዛ መንገድ ነው ማለት ነው እና በዚህ አይታችኋል፣ ምንም ነገር ፍጽ በጣም ጎበዝ ነበረ። በጣም ሰው ለማስታረቅ ብዙ ጊዜ ሲጣሉ እንትና መለኛውም ትናንት የብሩክ ወንድም ራሱ ሲያወራ እንደነበረው ፍፅ አለ ብለን ነው ፍጽ ነገሮችን ይፈታልናል በአቅራቢያቸው ያለው ሰው ስለሆነ፣ ፍጽ እንደ ወንድምም እንዳብሮ አደግም ነገሮችን ይፈታልናል። ፍጽ ራሱ ከበድም ገባችኋል ፍፄ ራሱ ከአቅሙ በላይ ሆነ ማለት ነው። ፍፄ ታቃላችሁ፣ በጣም ሳይለንት የሆነ ልጅ ነው። በጣም መረጋ ያለች ልጅ ነው። ሲያስረዳ በጣም ዝም ያለ ነው፣ ስሎ የሆነ ልጅ ነው። ግን በቃ እንዴት ያወራ ዳኒ ከብሩክ ጋር ሊግባቡ አልቻሉም ማለት ነው። በቃ ዳኒ ያወራል እኔ እንዲሆኝ እንዲሆኝ እንዲሆኝ እንዲሆኝ እንዲሆኝ፣ ብሩክ ትክክል አይደለም በቃ በምን ያዳምጡ ፍፄ ብሩክም እንደዛ ያወራል ማለት ነው። ለመዳኘቱ እንኳን አስቸገረ። አንተ ውጣ ሲባል ዳኒ እኔ ሀይሚን አቃት አለው። ብሩክ ደግሞ የከኔ የበለጠ አታቃት። በቃ ውዝግብኝ ውዝግብኝ ማለት ነው። በቃ ዳኒ ብቻ ነው የሚያወራው። ብሩክ ዳኒ ሲያወራ ደግሞ ብሩክ ስሜታዊ ይሆናል። እውነቱን ነው። ለምን በሚናገረው ልክ ነው የሚሰጠው ማለት ነው። በሚናገረው ልክ ስላችሁ በቃ በሚ አፉ በሚወጣው ልክ ነው። አሁን ለምሳሌ ሰው ጥሩ ነገር ሲናገራችሁ እናንተም ለሰው ልክ ጥሩ ነገር ነው የምሰጡት ማለት ነው ግን እናንተን እያከበራችሁ እያላከበራችሁ እያላከበራችሁ የምትናገሩት ነገር ግን ዞሮ ያም ሰው ነው የሚያስንቀው ማለት ነው። ዳኒ ባይዘዌይ ቲክቶክ ላይ እንትን ነበር የሚሰራ ምን ቀልድ ይሁን ኮሜዲ ይሁን፣ እኔ ያኔ እውነት ለመናገር አልከታተሉም ማለት ነው። እኔ ሰው ሲንም ያወቃት በብሩክ ምክንያት ነው እንጂ ከዚህም በፊት እኔ አላውቃትም፣ እነ ሃይሚጋ ስመጣ ነው። ግን እኔ ራሷን እንደታዋቂ ታዋቂ ነው የምታየው። ዳኒ ግን ቲክቶክ ላይ ይታወቃል፣ አያም ፌመስ ፌመስ ነው። ግን ዩቲብ ላይ እውነት ሰብስክራይብም አሁን እነ ዳኒ ከነ ሀይሚጋ ሲመጣን ያደረግኩት እውነት ለመናገር ማለት ነው ግን ያው በዚያን ያህል ልክ እንትን ማለት ውጡር አይደለም። እኔም ሰብስክራይብ ያረኩት ራሱ ለምን እንደሆነ ታውቃላችሁ? ያው ሶሲ ፍቅረኛው ናት። ፍቅረኛ እንደዚህ አይነት ፕራንክ ስትሰራ እንዴት ጓደኛ እያልክ እንደዚህ አይነት ነገር ታደርጋለች? ያነት ፕራንክ እንዴት እሺ ትላለች ብዬ ነበረ። ግን እሱ እኔ ሲመስለኝ ሶሲን ራሱ እሱ የላካት ይመስለኛል፣ ቡሩካ ማለት ነው እውነት እንጂ በቃ አውቆ ከሀይሚ ጋር ለመቀራረብ ሀይሚን ለማሳመን የሚጠርበት መንገድ ምንም ላይ የአማረኝ አይደለም፣ የእውነት ለመናገር ማለት ነው። ለምን በቃ ሰላም የሚላት መንገድ ሀይሚዬ አንቺ ስላለሽ ነው የማከብራት ምናምን እና መለኛው ትናንት ያለ የሚያወራው አይሰማ ምን የሚሉ አይሰማል አይታያል። እውነቱን እኮ ነው። ብሩክ ውስጥ ከብሩክ ተማር ስቲ ብሩክ ሲያወራህ በነበረ መንገድ ሰላም እንዴ፣ እንደዚህ እንደዚህ እንደዚህ እንደዚህ ሚያወራው ራሱ ይሰማል። አንተ ምንም እኮ አታች ሲጀምር ምንም አታዳምጥም። እንዲሆነ እንዲሆነ እንዲሆነ እኔም ቤተሰብ አለኝ ቅብር ቡታ እንዴ፣ እንደዛ አይደለማ መሆን ያለበት እንደዛ አይደለም። እኔማ ትናንት ራሱ አንዱን ጥርስን ያወልቅልሃል ብዬ ነበር የፈራሁት ማለት ነገር ግን አላወለቀልም። እድሜ ለፍጽ ይበል ማለት ፍጽ ስላለ ነው። ፍጽን አክብሮት ማለት ነው ግን አይቀርልም እየእውነት ማለት ነው። በጣም ትዕግስቱን እየተፈታተን ሆነ። አሁን አንተ ያለህ አማራጭ ዳኒ በቃ ከህይወታችሁ ውጣ። ለምን አንተ አንተም የራስህን ህይወት አትኑር። በቃ ለመፈም በቃ አወቁክ። የሀይሚና የብሩክ ቤተሰቦች አወቅን በቃ እኛ በፍቃደኝነት መተን ቪዲዮ ክን እናይልካለን፣ ግን አንተ ውጣ ከነ ሀይሚና ከነ ብሩክ ህይወት ማለት ነው። አንተ ሲጀመር ራሱ ለተመልካችም ክብር የለክም። ፎቲን ዘቅዝቅ ዘቀዝቁ ጥኔ እንዲሆኛ ያሉ እና እናገባንኛ አዎ አሁንም ካልወጣች እንዘቀዝቃለን። አንተ አንተ ፎቶ መዘቅዘቁ ነው እንደገረመ ብሩክ እኮ እናቱ እናቱ ተዘቀዝቃለች፣ እናቱ ተሰድባለች። እሱ አይደለች ምን ቪዲዮ መሰረይ ብሩክ እናት እሙሽ አለች ምን ቪዲዮ ሰሰረይ ነበር እናንተ? በሰራችሁ ድራማ እሙሽ ተዘስ ተሰድባለች አንተ የራስህ ፎቶ ነው የተዘቀዘቁ አይደል በቃ እና ደግሞ አንተ ለቤተሰቦች ክብር ቢኖርም ፍቅረኛ ሰው ሲን ለቤተሰብ ጋር ላስተዋውቀ ነው ምናምን ካልካት በቃ አስተዋውቃት። ፕራንክ ነው ብላ እንትን ብላለች አይደል? ካላመንካት ራሱ በዚህ ሁኔታ እንዴት ነው የምትቀጥሉት? ሀይሚ እኮ አሁን እያመነች እኮ ነው ያኛውን እኮ ፕራንክ መሆኑን አምናለች። አሁን ደግሞ ያጣላት ለምን ከዳኒ ጋር ተጣላክ የሚለውን እንጂ ያአውረዲ እኮ አምናለታለች ፕራንክ መሆኑን እዚያ ሴት አምናለች። ግን አሁን አንተ ደግሞ ችግሩ ነገር እየመጣ ከስር ከስር ነገር እየፈለፈልክ እያወጣህ ልጅቷን አዲስ ነገር እየፈጠረች አዲስ ነገር እየተፈጠረች እንድትጣለው የምታደርግበት መንገድ ነው የሚያስጠላው ማለት ነው ዳኒ ለዛ አንተ ያለህ አማራጭ ከሀይሚ ርቀህ በቃ በቃ ውጣ አንተ አሁን ለምሳሌ ለሀይሚ ብትሞት ከአንተ ጋር አትሆኑ እውነት ለመናገር ማለት ነው አንተና እሷ ራሱ በመደር ብትሆኑ እንደ አትሆኑ ከእሷ ጋር አንድ አያምርባችሁም አይሄዱባችሁም በቃ ሀይሚ የብሩክ እና የብሩክ ነው ወይም ይሄ ብሩክ ነው። ይህ ብሩክ ነው። ብሩክም የሀይሚ ነው፣ የሀይሚ ነው። ምን ታመጣለህ? አስረግጬ እነግርሃለሁ። ግን አንተ በግድ ካይሚ ጋር ካሉ ካይሚ ጋር መታየት ካልፈለግኳል አንተ ዛችን